ምንድን ነው የሚጠላው እግዚአብሔር ምንድን ነው የሚወደው እግዚአብሔር በጣም የሚጠላቸውን ነገሮች ደግሞ እወቁ ስድስት ነገሮች ይጠላል ሰባተኛው ነገር ነፍሱ በጣም ትጠየፈዋል ምሳሌ ምዕራፍ ስድስት ከአስራ ስድስት ከአስራ ዘጠኝ እግዚአብሔር የሚጠላቸው ስድስት ነገሮች አሉ እንዲያውም እርሱ የሚጸየፋቸው ሰባት ሲሆኑ እነርሱም የሚከተሉ ናቸው እግዚአብሔር ምንድን ነው የሚጠላው እግዚአብሔር ምንድን ነው የሚወደው እግዚአብሔር በጣም የሚጠላቸው ነገሮች ደግሞ እወቁ ስድስት ነገሮች ይጠላል ሰባተኛው ነገር ነፍሱ በጣም ትጠየፈዋል ምሳሌ ምዕራፍ ስድስት ከአስራ ስድስት ከአስራ ዘጠኝ እግዚአብሔር የሚጠላቸው ስድስት ነገሮች አሉ እንዲያውም እርሱ የሚጸየፋቸው ሰባት ሲሆኑ እነርሱም የሚከተሉ ናቸው እሺ አንደኛ በንቀት የሚመለከት አይን እንዲህ ሰውን የሚገላምጣ እግዚአብሔር አይወድም ሰውን በመገላመጥ እንዲህ የሚያይ ሰው ይሄን ቶሎ ብለህ ሰው እንደዚህ አድርገህ አንጓጠህ የምታይ ከሆነ እግዚአብሔር ይሄን ይጠየቅ። ዓይንን የሰጠህ አንጓጠህ ሰው እንደዚህ። አንዳንድ ሰው አለ ሰው ይሳደብ ያለው ከምንም ይጸደው በዓይኑ የሚገላምጠኝ የሰው ይላል ሰው። እግዚአብሔር ይሄንን አይን ይጠላል። እስኪ በሉ፣ እግዚአብሔር የሚገላምጥ አይን ይጠላል። እስኪ በሉ፣ እግዚአብሔር የሚገላምጥ አይን ይጠላል። ማንም ይሁን እንድትገላምጡ አይፈቀደም። እግዚአብሔር ይህን ይጠላል። ሁለተኛ ትዕቢተኛ አይን ማለት ነው። ትዕቢት በትዕቢት ተሞላ አይ። ሁለተኛ ሐሰተኛ ምላስ፣ ሐሰትን የሚናገር ምላስ፣ ሐሰትን የሚናገር ያልሆነውን ሆነ ብሎ የሚናገር ምላሱ፣ እግዚአብሔር የፈጠረውን ምላስ፣ ያልሆነውን ሆነ ብሎ የሚናገር ሆነ ብሎ የሚናገር በሰው ላይ በሐሰት የሚመሰክር፣ ፍርድ ቤት ሄዶ ሊመሰክር ይችላል። ያልገደለውን ገደለ። አንድ ሰው እንደዚህ ዳዊት ጋር እየሮጠ መጣና፣ ሳኦል ምን ያደረግኩት? አለ ገደልኩት አለ አንተ በተቀባ ሰው ላይ እጅ እንደተነሳ ደሙ በአንተ ላይ ሆን ብሎ ገደለው። መልሶ እሱ እኮ አልገደለውም፣ አልገደለው ሌላ ሰው እኮ ነው የወደቀበት ሰውዬው ጋ ይሄኔ ገደልኩት አለ። ስለዚህ ሐሰተኛ ምላስ በሰው ላይ ወንጀል የሚናገር ያልተደረገውን ተደረገሚ በተለይ በተለይ በጣም ጥንቃቄ ያለ ማድረግ ያለባችሁ በእግዚአብሔር ጉዳይ ላይ የማይሆን ነገር ስትናገሩ ብትገኙ ብትጋጩት ከእግዚአብሔር ጋር አጫው ነገራችሁን ልታበላሹ እያፈጠናችሁ ነው። ከእንደገና የማይመለከተን ጉዳይ ላይ ገብተን አሁን ብዙ ሰዎች ወደ ዓለም ገብቷል ያለ ነገር የቆየ የቆየ እግዚአብሔር ከምድረ ገጽ ነው የሚያጠፋው። በርካታ ሰዎች ንስሓ ግቡ ይባላል። ስለዚህ ሌላቸው የሚገባ ነገር ምንድን ነው? በጣም መጠንቀቅ ያለብን ነገር ሐሰተኛ ምላስ እግዚአብሔር ይጸየፋል። እስኪ በሉ ሰተኛ ምላስ እግዚአብሔር የሚጠላውን እኔ የምጠላለሁ። አሜን። ሶስተኛ ንጹሕ ሰዎችን የሚገድሉ እጆች። አዎ እዚህ ትርጉሙ ሁለት ሺ አምስት ንጹሕ ሰዎችን የምትገል ነው ምለው ደምን የሚያፈስሰው ደቡ ምን ይላል ይፈሳ ክፉ ሀሳብ የሚያፈልቅ አይምር ልብ ነው የሚለው። እዚህ ጋር ምንድን ነው የሚለው መሰላችሁ? ክፉ ሀሳብ የሚያበቅል ልብ ሆን እንደ በቆሎ ያበቅላል። በልስፉ ድንገት እንዲተፈጠረ ይላል። አቤት አቤት። በጌታ ብ የሌለውን እንዳለ አድርጎ የሚፈጥር ልብ። አቤት፣ እግዚአብሔር እንዴት እንደሚጠላዊን ሰው የሌለ አለ ብሎ። ስለዚህ ሁልጊዜ መጠንቀቅ ያለባችሁ ፈልስፎ ከሚያወራ ሰው እግዚአብሔር ይጠብቀል። እስኪ በሉ። እኔም አላወራም ከሚያወራውም እግዚአብሔር ይጠብቀ ይበል። አልስቦ ክፉ ነገር የሚያበቅል ከእንደገና፣ አምስተኛ ወደ ክፋት ለመሮጥ የሚቸኩሉ እግሮች ሆን ነገር ለማበላሸት የሚሮጥ እግር ለክፋት፣ ለወሬ ወሬ የሰው ነገር ለማበላሸት ተንኮል ለመስራት የሚሮጥ እግር፣ እግዚአብሔር ይህንም እግር ይጠየፈዋል። እሺ፣ ስድስተኛ በውሸት ላይ ውሸት እየጨመረ የሚናገር ምስክር። ተመልከት ውሸት ነው። አሁንም ደግሞ በውሸት ላይ ውሸት የሚናገር ምስክር በሐሰት ውሸት ላይ ውሸት፣ እግዚአብሔር ከዚህ ጠብቀ። እሺ፣ ሰባተኛም እግዚአብሔር እ ይለዋል ነፍሴ ልጠየፈው። ምን ማለት ነው? በወዳጆች መካከል በወዳጆች ትርጉሙ እዚህ ደግሞ በወንድማማች እዚያ ጋር በወዳጆች መካከል ጠብ የሚያነሳሳውን ሰው ምን እንደሚያደርግ፣ እንዲጣሉ እንዳይስማሙ የሚያደርግ አቤት። እግዚአብሔር በዚህ ሰው ላይ ይነሳበታል። በማነው የሚነሳው? ይሄን ተንኮል በሚሰራ ሰው ላይ እግዚአብሔር ይነሳበታል። ለምን መሰለህ? አንተ አይበችህም፣ በቃ አይበው ለመሰለህ የነገር ስራ ያው ጌታን አይበጅም ለምን የእግዚአብሔር ቃል ያው ለምን መሰለህ እንደው በውሸት አንተ ነው እንደው አባቶች እንዲላሉ መጽሐፉ እንደዛ አይደለም እነሱ ይላሉ በውሸት ዋሽቶ ያስታርቃሉ እንጂ ዋሽቶ ዋሽቶ ያስታርቃሉ እንጂ ሁለቱ እንዲለያዩ አያደርም ስለዚህ እንደዚህ እኮ ብሎዋል እንደዚህ ብሎሻል ነው አልሰማሽም እንዴ እንደዚህ እኮ ተበለሻል እንደዚህ እኮ እያለችሽ ነው በቃ ያንቺ ጉዳይ እያፈተንሽ ነው ነገር ይችላል ማፈናቀል ተሰራ ያለሽ ቻው ተሰራ አለ ቻው እነሱ ለማስማማ ቶላችሁ የሚያስተራርቁ ምን ናቸው ብዙዋን ምን ማለት የተባረጉ ናቸው። ለምሳሌ እነኚህ ሰዎች ድንገት አንድ ሰው አንዱ ከነሱ መካከል አንድ ሰው ድንገት የሆነ ክፋት እየተናገረ ሊሆን ይችላል ስለ አንደኛው እየተናገረ ሊሆን ይችላል። ግን አንተ ወሬ ይዘህ እንዲህ እኮ እያለህ ነው። አንተ የማን አገልጋይ ደ ኧረ ይሄ የእግዚአብሔር አገልጋይ አይደለም። የእግዚአብሔር አገልጋይማ ወንድሜ ሆነ ተወው፣ ወደዚህማ አትበል፣ እንደው ይቅርብ ነው። እንደውም እኮ እኔ ላስታርቃችሁ ከጫልክ